እንደምን ቆያችሁ በዛ ሌሎት የምንመለከተው ጋስትሪክ አልሰር ወይም ደሞ የጨጓራ ቁስለት አንደኛው ሲሆን እዛው እንቀጥላለን ዱዮድናል አልሰር ወይም ደግሞ የትንሿ አንጀት ቁስለት የሚለውን ሁለቱንም በተያት እንነጋገራለን ከደም ሲል ጨጓራ በሽታ ጊዜ አቅርበናል ያኛው ጋስትራይስ ኖርማል ጋስትራይስ የሚለውን እና የጨጓራ ህመም ብቻ ስለነበረ አሁን ግን ቁስለቱ ምን ይመስላል የሚለውን እንመለከታለን ልዩነቱን እንድናውቅ ያስፈልጋልና የጨጓራ የውስጠኛው ማለትም ሽፋን የውስጠኛው ሽፋን ለምግብ መፈጨትና እና መዋሃድ የሚያገለግሉትን ኢንዛይሞችን ወይም ደግሞ አሲድ ያመነጫል። እነዚህ ሴሎቹ ሲቆስሉ ነው ጋስትሪካልሰር የምንለው። ምክንያቶቹ ስንበላም ሆነ ምግብ ስንሰራ እጃችንን ባለመታጠብ ከእጅ ወደ አፍ የሚገባ ሄሊኮባክተር ባይሎሪ የሚባል ባክቴሪያ አለ። በዚህ ምክንያት ይሄ ባክቴሪያ ሲገባ በቀላሉ በሚሊየን የሚቆጠር ይባዛና ቅድም ያልኳችሁን ሴሎች ሲጎዳ የሚፈጠር ቁስለት ነው። ሁለተኛው ኖን ስቴሮይዳል አንቲ ኢንፍላማተሪ ድራግስ የሚባሉ አሉ፤ አስፕሬን፣ አይቡፕሮፌን እነዚህ መድኃኒቶችን ለረጅም ጊዜያት ስንጠቀማቸው ይሄም ያመጣው ቁስለት ነው። ሦስተኛው ከመጠን በላይ የሆነ አልኮል የሚጠጡ ሰዎች ላይ የሚከሰት ቁስለት ነው። አራተኛው ሲጋራ በሚያጨሱ ሰዎች በተለይ አሲድ ምርቱ እንዲጨምር ስለሚያደርግ ይሄ ቁስለቱ እንዲከሰትና እንዳይድን ያደርጋል። ሲጋራም ካላቋረጡ ቁስለቱ እየባሰ ይሄዳል። አምስተኛው ጭንቀትና ቅመም የበዛባቸው ምግቦች የምንመገብ ከሆነ እነዚህም ደግሞ ቁስለቱን ባይፈጥሩ እንኳን የህመም ስሜቱን ያባብሳል። ጭንቀትና ቅመም የበዛባቸው ምግቦች። ምልክቶቹ የሆዳችን የላይኛው ክፍል በምግብ ጊዜ ነው። ይሄ በምግብ ጊዜ ይባባሳል። በተለይ አቃጥላለን ህመም አለ በምግብ ጊዜ የሚከሰተው ጋስትሪክ አልሰር የሚለየው ። ሁለተኛው ማቅለሽለሽ አለው፣ አንዳንድ ጊዜ ትውከት አለው። የሆድ ውስጥ መንጓጓል ሊኖር ይችላል። የምግብ ፍላጎት ስለማይኖር ክብደት ልንቀንስ እንችላለን። ጨጓራችን መድማት ደግሞ ሲጀምር አይነ ምድራችን ይጠቁራል። ይሄ በምናይበት ሰዓት ከፍተኛ ደረጃ ላይ የደረሰ ነው እና ቶሎ ጥንቃቄ ማድረግ አለብን። ምርመራዎቹ ኢንዶስኮፒ የሚባል አለ፣ በአፍ ውስጥ ገብቶ የሚመረምር ምርመራ። ባዮፕሲ የሚባል አለ ከዛ ውስጥ በዚህ በንቱም አማካኝነት ከጨጓራችን ላይ ወስዶ የሚመረምር ይሄ ካንሰር ደረጃ ደርሶ እንደሆነ ለማወቅ ነው የሚያስፈልገው። ሌላው ዩሪያ ብሪዝ ቴስት የሚባል አለ። ጥንፋሽ መመርመር ውስጡ ባክቴሪያ የሚለቀው እንትን አለው የሚለውን ለመመርመር ያገለግላል። ሌላው በደም ምርመራ ላይ ደግሞ ኤች ፓይሎሪ አንቲቦዲ እና አንቲጂን የሚባል ምርመራ አለ። በሽታው አለ ወይም ደግሞ አንቲቦዲ ነው ያለው፣ በሁለቱ መመርመር ይቻላል። ሰገራ ከመውሰድ አንቲጂን ይመረምራል፣ ደም በመውሰድ ደግሞ አንቲቦዲ ይመረምራል ማለት ነው። ሌላው ባሪየምስ ባለው ኤግዛሚኔሽን የሚባል አለ በአፋችን የምንወስደው ነጭ የሆነ ኖራ የመሰለ ነገር ግን ምንም የማይጎዳ በሱ በመርመር ክስ ሬይ የማንሳት እዛ ላይ ያለውን ችግር ለማወቅ ይቻላል። ፊዚካል ኤግዛሚኔሽን እና ሜዲካል ሂስትሪ እነዚህን ያለፈ ታሪክ በተለያየ አይነት ምርመራ ሐኪሞች ይመረመራሉ። ላቦራቶሪ ቴስት ደግሞ አኔሚክ ወይም የደማነስ ሌሎች ችግሮች ካሉ ላቦራቶሪ ቅድም ከላይ እንዳልኳቸው ምርመራ ያስፈልጋል። እንመረመራለን ይመረመራል ማለት ነው። ህክምናው በሐኪሞች የሚታዝ ምን አይነት አለ እዚህ በመርፌ ሊሰጥ ይችላል የአመጋገብ ዘይቤን በመቀየር አስፕሪን ሌሎች መራይዘ ሌሎች ቦዳዎችን መራይዘ በማቆም ምግባችንን ጨጓራ ማይነ ህመም ያልበዛበት እነዚህ ዚህ የተለያዩ አይነት ነገሮችን እንደ ሰውነታችን እንደላለ ማመዱ ነው። ጥንቃቄ የምንዳደረግ ምድ ሁልጊዜ ጨጓራ ሲባል የምንበላቸው ምግቦች እንደየሰው ይለያያል። አንዳንዱ የሚስማማው አለ፣ አንዳንዱ የማይስማማው አለ። ስለዚህ የሚስማማን ነው የምንበላው። ሌላው ሶስተኛ ለህይወት አስጊ ከሆነ ምንድን ነው የሚደረገው? ጨጓራ መድባት አለ ከላይ ቆርጦ ይወጣል። ጨጓራ መቀደድም ካለ የተቀደደ ቦታ ለ ለማለት እርምጃ ይወሰዳል። ቀዶ ህክምና ከዚህ ውጭ የውጭ የምግብ መውረጃው መንገድ ሲዘጋ በብጠት የሚሆኑ በጠባሳ ሲዘጋ ያለ ለማስተካከል ቀዶ ህክምና ይፈልጋል። ሌላው ደግሞ የካንሰር ምልክቱም ካለ ደግሞ ያንን ካንሰር እንዳይ ሳይስፋፋ ቤት ከደረሰበት ቆርጦ ይወጣል ማለት ነው። እነዚህ ለቀዶ ህክምና የሚያስፈልጉ አጣዳፊ ችግሮች ሲፈጠሩ ሊደረግ ይችላል። ከዛ ውጭ ግን ባለቤቱ ማድረግ ያለበት የሚስማማውን ምግብ መብላት የሚከለከሉትን ነገሮች ማቆም፣ ሲጋራ ማጨስ፣ አልኮል መጠጣት የተለያዩ ነገሮች በማቆም ከበሽታው ራሳችን መዳን መከላከል እንችላለን። በአብዛኛው ከቀዶ ሕክምና ውጭ ይሄ ነው ተብሎ ለዚህ ተጨጓራ የሚሰጥ ባለቤት ምንድን ነው ሌላ። ሁለተኛው ዛሬ የምናየው ዱድናል አልሰር የትንሹ አንጀት ቁስለት ምን እንለዋለን። ይሄ ትንሹ አንጀት ቁስለት የመጀመሪያው ክፍል ዲዱነ የሚባለው ሲቆስል፣ ምክንያቶቹ በዚሁ በሄሊኮባክተር ፓይሎሪ ባክቴሪያ ይመጣ ይላል ተገፍቶች ትንሹ አንጀት ላይ ሊደርስ ይችላል። ጨጓራ አሲድ ከመጠን በላይ ሲመረትም ያንን አንጀታችንን ሊጎዳ ይችላል። አልኮል፣ ሲጋራ ማጤስ፣ እነዚህ ጭንቀት፣ እነዚህም ሊያመጣብን ይችላል። ችግሩ ምልክቶቹ በመብላት ጊዜ ይቀንሳል። ይሄ ህመሙ ምግብ ስንበላ ይቀንሳል። ጋስትሪክ ምድን ያልነው ቅድም ስንበላ ህመሙ ይባባሳል። ዱድናል አልሰር ግን ስንበላ ነው የሚቀንሰው? ህመሙ ይቀንሳል። ልዩነቱን በዚህ ማወቅ እንችላለን። ሌላው ሆዳችን ባዶ ሲሆንና ማታ ማታ የሚቀሰቀሰው ቀን ላይ ላያመን ይችላል ስንተኛ ስናርፍ ወዳችን ማታት አጋጣሚ ባህር ሳንበላ አቀረ የሄድን ህመሙ ምልክት አለው ማለት ነው። ማቅለሽለሽ፣ ማስገሳት፣ በተለይ ደግሞ ያስገሳናል ከሐሞት እንትኑ ጋር ይመሳሰላል። ይሄ ይህንም ጥንቃቄ ማድረግ አለብን። የሐሞት ጠጠርም የሆነ ከረቱ ሲታመም ማስገሳት አለው። ሆድ መጮህ አለው። በተለይ ህመሙ በጣም የባሰ ደግሞ ከሆነ ደም ትውከትና ጥቁር አይነ ምድር ልናይ እንችላለን። ልክ እንደ ጋስትሪክ አልሰር እየባሰ ከመጣ ምንድነው

አስፈላጊ ሲሆንም ደግሞ ልክ እንደ ጋስትሪክ አልሰር ቀዶ ህክምና ሊያስፈልግ ይችላል። ይሄ ብዙ ጊዜ ባለቤት የሚያድነው ህክምና ህመም ነው፣ ባለቤት ነው የሚያድነው። ሀኪም የሚሰጠውን መመሪያ በመከተል ከተካተለው ረጅም ጊዜ ከተካተል የሚድን ነው። ባለመታከም ይመጣ አደጋ አለ። ይሄ በዚህ ጉዳይ ላይ በጣም ጥንቃቄ ማድረግ አለብን። የአንጀት ምዳት፣ መድማት፣ መቃጠል፣ ሀይለኛ ደም ማነስ ይከሰታል። የሚደማ ከሆነ አይታወቅም፣ ስንበላ ሰላም ስለምንሆን አይ ደህና ነን ብለ ስለምናስብ እየቀጠለ ነው የሚሄደው። የአንጀት መቀደድና በአካባቢ ያሉትን የውጭ አካሎች እንዲሁም የወደ ቃዎች መሸፈኛውን ፈሪቱና ስለሚጎዳ ይህም ሌላ አደጋ ሙሉ ለሙሉ ቀዶወግ ምናመረግ በአንጀት ቁስለት ምክንያት ይፈጠራል። ቱቦ ይዘጋ ይችላል። ሳ ላይ በጅታል ይሄ ሲዘጋ ተሳይና ለኦብስትራክሽን የሚባል ነው። ማለት ሙሉ ለሙሉ አንጀት ይዘጋና እሱም እንደገና እንደገና ኦፕራሲን ኦፕራሲን ይስተካከል ነው ማለት ነው። አንዱ ቆርጦ አረሰዎች ይባላለ ይኸኛው ከመሀል ያለውን የተጎዳውን አካል ቆርጦ የሚያገናኙት ህክምና አለ በቀዶ ህክምና። ይሄም ሊፈጠር ይችላል። ስለዚህም ጥንቃቄ ማድረግ አለብን፣ ከመሆኑ በፊት ነው እንድንከላከል መቅራችሁ ሌላው ፊስቱላ ኢንፎርሜሽን ነው። የአንጀት ክል ቀደርና ሌላ አካል ደግሞ ሄዶ ባክቴሪያው በሽታው ምክንያት ሁለቱን እንዲገናኙ ያደርጋል። አንዱ ወደ አንዱ የተለያየ አይነት እንትን ሽንቁሯ በጀት ሊያገናኝ ይችላል እና ይህም አደጋ ሊፈጠር ይችላል። ስለዚህ ምንጊዜም ህመሞችን ስንመለከት እንደ ቀላል ነገር አንውሰደው። በቀላሉ መዳን የምንችለውን ህመም እያባባስ ነው የበለጠ አደጋ ላይ የሚወድቅ ስለዚህ ወገኖች ራሳችን መጠበቅ ነውብል በተለይ እነዚህ አላስፈላጊ ነገሮች ከዚህ የምንነግራቸው ነገሮች አሉ እነዚህ በፋብሪካ የሚመረቱ ምግቦች፣ ቤት ውስጥ አውቀን የሚሆን ሳናውቀን እናዘጋጃቸው የሚጎዱን ቅላላ የበዛባቸው ምግቦች፣ የተለያዩ አልኮል መጠጥ ምናምን እነዚህን ባንጠቀምን ምረጠው ለዚህ አይነት ችግሮ ስለሚያጋልጠን፣ ስለዚህ ወገኖች የሚሰማቸው ስሜት ካለ ሁን ጊዜ ወደ ህክምና በመሄድ እውቃትኑ በሽታውን ካወቃችሁ ካወቃችሁ በኋላ ማድረግ የሚገባቸው ሐኪሞች መክረዋቸው በዛ መሰረት ኖታችን ያድናለን። ይኸው ነው ለዛሬው ቻናላችንን እንዳትረሱ ሰብስክራይብ እያደረጋቸው ነው። ሰብስክራይብ ላይክ እና ሼር በማድረግ ሌሎችን እንዲደርሳቸው እንድታደርጉ እንድታገዙን እንፈልጋለን። በእነዚህ ምክንያቶች አሁን በነገርኳቸው ምክንያት ካንሰር የሚባለው መጥፎ ነገር ሊፈጠር እንደሚችል ማወቅ አለባቸው። በረጅም ጊዜ እየቆየ ሲሄድ ቁስሎች ሴሎች ይሞታሉ። ሴሎች የሞቱ ቁጥር ምን እንደሚሆኑ ባለፈውም ተነጋግረናል። ሲሞቱ ሞቱ ነው። ከሞቱ ወደ የት ሄደው ወደ ካንሰር ነው የሚለወጡት። ካንሰር ተለወጠ ማለት ደግሞ በአጭሩ ተቀጭ። ስለዚህ ይሄ እንዳይፈጠር የምንከላከለው ጥሩ ነው። እናመሰግናለን። ደህና ቆዩ።